ሰላም፣ እንዴት ናችሁ? ዩቱብ ተከታታዮቼ፣ እኔ ደህና ነኝ። ዛሬ አንድ ስቶሪ ይዤላችሁ መጥቻለሁ። ያ ስቶሪ ምንድን ነው? አንዲት ልጅ ነው ያቺ ልጅ፣ አንድ ቀን እሑድ ዕለት ነው ፋሚሊዋ ቤት ተኝታ ነበር እና እህቶቿ መጥተው በሩን ያንኳኳሉ። ልትከፍትላቸው ፈቃደኛ አልነበረችም እና ድንገት ትመጣና ታላቅ እህቷ በሩን ትከፍትባታለች። በዚያን ሰዓት እሷ ተኝታ ነበር እና የተምናት ቦታ ለምና ድምናት ትላታለች። በጣም እያመመኝ ነው ሆዴን እየቆረጠኝ ትላታለች። ሰው የዛን ሰዓት እህቷ ጉዳዩ ስለገባት ነሽ፣ እንደዛ ከሆነ የኦንላይን ሰርቪስ አለ፣ እሱን ተከታታይ፣ እኛ ደግሞ እንሄዳለን፣ ራስሽን ተንከባከቢ ብላ ጥላት ወጣለች። ከዛ ሁለቱ የልንዲያ ሁለቱ እህቶቿ ጥለዋት ሄዳሉ ማለት ነው። እሷም የኦንላይን ሰርቪሱን ቤተ እምነቷን ፕሮግራም እየተከታተለች እያለ ስልክ ይደወልላታል። የድሮ ፍቅረኛዋን ይደውላታል። ታነሳለች። ምን ፈልገህ ነው ትለዋለች። ላወራሽ ፈልጋል ይላታል። ከዚህ በኋላ እናንተ ምን የምናወራው ጉዳይ የለም፣ ኦልሬዲ ጨርሰናል። ስለዚህ እንዳትደውልልኝ ብላ ትዘጋዋለች ማለት ነው። ይህ ሰው የሊሰማት አልቻለ። ድጋሚ ይደውልላታል። ድጋሚ ታነሳለች። አንስታ ማስጠንቀቂያ አሁንም ነግራው ትዘጋለች ማለት ነው። አሁንም ተስፋ አልቆረጠም፣ ደግሞ ይደውላታል። አንስታ ምንድነው ቆይካን የምትፈልገው ስትል በርሽ ላይኒን ክፈች ይላታል። ዋት ምን ፈልጎ እንዴት ቢደፍረኝ ነው ቤት የሚመጣው ብላ ተገርማ ትሄድና በሩን ትከፍታለች። በሩን ስትከፍት ሰላም ይላታል ምናምን ከዛ በኋላ አንዴ ላናገርሽ እችላለሁ ይላል። ምንድን ነው? መናገር ትችላለህ ስትል እሺ የተወሰነ ደቂቃ ስችኝ ተቀምጠን እናውራ ይላታል። እሺ ብላ አምስት ደቂቃ ብቻ ነው የምሰጥህ። ላናገርሽ ፈልጋለው ይፈልጋለው ወንድሜ ኮ አርፏል አላት። በጣም አዘነች። አይዞን እንግዲህ ማጽናናቱን ይስጥ ብላ ትነግሯለች። ከዛ ግን ሊያወራት እንደሚፈልግ ይነግራታል። እሷም የወንድሙ ሞት ምናምን የወንድሙ ሞት ስለነገራት ትንሽ ራራሽ መሰለኝ፣ ትንሽ ራርታለት። እሺ ይገባ ግን አምስት ደቂቃ ብቻ ነው ምሰጠት ትላለች። እሺ ብሎ እሱም አምስት ደቂቃ ሊጠቀም ይገባል ማለት ነው። እና ያወራታል የተወሰነ ይገባል። ቁጭ ይላል፣ ዝም ብሎ ያታል። እሷም ታዋለች፣ ያታል፣ ሰው ያያወራም እንዴት ላለች። እና ከተለያየን ረጅም ጊዜ ሆኖናል እና እስካሁን ተገናኝተን አናቅም። እና እኔ ደግሞ አንቺ ወደ እኔ እንድትመለስ ይፈልጋል ይላል። እሷ ሁለት አመት ሆኖናል እኮ ሬዲ፣ እኔ አንተን ረስቼሃለሁ። መርሳት ብቻ ሳይሆን እኔ ራሴን ወደ መንፈሳዊ ህይወት እንትን ብየዋለሁ እና ከዚህ በኋላ መመለስ አልችልም። ያንን ህይወት ደግሞ አልፈልገውም ትላለች። በጣም ሊያታላት ሞከረ፣ ተጠጋት፣ ምናምን ምናምን፣ በቃ እሺ ልትለው አልቻለችም በመጨረሻም ልጅቱ በንግግር ልችላት አልቻለም እና የወሰደው እርምጃ ምንድን ነው? ተጠግቶ በአካል ሊያሳስታት ፈለገ እና ሴትና ሊያሳስታት ሲሞክር ሰውነቴን በጣም ነው የማከብረው ያንተ መጫወቻ አይደለም ብላ ማስጠንቀቂያ ተናግረዋለች። ማለት ነው ይሄ ነገር እንደማይሳካለት ያወቀው የበፊት ፍቅረኛዋ ተናዶ ጥላት ሄዳና እሱን ልክ እንደወጣ ወደ ሳሎን ትሄድና ይህ ነገር ፈተና ይሁን እንዴ ብላ ፈጣሪ ጠብቀኝ፣ ልቤንም አንተ ጠብቀው ብላ ትተዋለች። እሱ ደግሞ ልክ እንደወጣ ሊፍት እየጠበቀ ስልክ ይደውላል እና የደወለው ስልክ ይነሳል። የደወላ ሴት ማንብቶን ጥሩ ነው የልጆቹ እናት ማለት ነው ሚስቱ የልጆቹ እናት ሰው ይህንን ስቶሪ ያመጣሁት ሳሪ አንድ ውሳኔ ከወሰናችሁ በኋላ ትክክል እንደሆናችሁ ካመናችሁ ወደ ኋላ በጭራሽ መመለስ የለባችሁ። ሰው በውሳኔያችሁ መጽናት አለባችሁ። አንዳንዴ ልትፈተኑ ትችላላችሁ፣ ግን በአቋሚ መጽናትን የሚያክል ጥሩ ነገር የለምና። አሁን እቺ ሴት እዛ ጋር ብትሳሳት ኖሮ የብዙ ሰው ሕይወት ታበላሽ ነበር እና እሷም ፈተናውን አልፈዋለች። እሱንም ደግሞ አደብ አስገዝታለች ማለት ነው። ሰው እሱ ትክክል አድርጓል እያልኩኝ አይደለም። እሱ ፈተና ነበር። ነገር ግን እቺ ልጅ ራሷን ስለጠበቀች አትሊስት የሌላውንም ሰው ህይወት መስመር ውስጥ እንዲኖር አድርገዋለች። ስለዚህ እና የተረዳሁት አንድ ትልቅ ነገር ምንድን ነው የእኛ ጥሩ መሆን ለእኛ ብቻ አይደለም የሚጠቅመው ለሌላውም ሰው ይጠቅማል ማለት ነው። ሰዎችን ልጅ አሁን ያልተገባ ነገር ብታደርግ እና ከውሳኔ አዘንበል ብትል ትክክል ያልሆኑ ነገሮች ይፈጠራሉ። ሰው አንዳንዴ በአቋም መጽናት ትልቅ ነገር ነው ብዬ አስባለኝ እና በትዳር ላይ ሊሆን ይችላል፣ በእጮኝነት ወይም ደግሞ በስራም ሊሆን ይችላል፣ በጓደኝነት አንድ አቋም ከያዘን በአቋም የምንጸና ሰው መሆናችንን ማሳወቅ አለብን። እንደዛ ካልሆነ ሰው እሷ እኮ እንዲህ ናት፣ እሷ እኮ ውሳኔ መወሰን አትችልን፣ ብትወሰን እንኳን ማስቀየር ይቻላል እያሉ ተገቢ ያልሆነ ነገር ሊያደርጉብን ይችላሉ። እና የሆነ ውሳኔ ለመወሰን መዘግየት ትክክለኛ ነገር ነው ብዬ አስባለሁ ነገር ግን ዘግየተን አስበን ትክክለኛ ውሳኔ ነው ብለን የወሰንነውን ሀሳብ ድጋሚ መልሶ እዛ ውስጥ መዘፈቅ ልክ እንዴት ነው መልሶ ጭቃ እንደማወካት በሉት። የውሳኔ ሰው